የኢድ በዓል ለጋዛ ነዋሪዎች በሮኬት የታጀበ ሆኖ አልፏል። የእስራኤል አየር ኃይል የፍልስጤማውያንን በዓል የሀዘን ድባብ አልብሶታል። እስራኤል ሐማስ ትጥቁን ሳይፈታ እንቅልፍ አይወስደኝም ብላለች። በኢድ በዓልም ከጦርነት ማረፍ ያልቻለችው ጋዛ የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነው። የዘንድሮ የኢድ በዓል ለፍልስጤማውያን ከአምናና ካቻምናው ምንም የተለየ ነገር የለውም። ዘንድሮም እንደ አምናው በረመዳን ጾም ምክንያት አፍታ ከተኩስ ድምፅ እረፍት አግኝተው ነበር፣ አልዘለቀም እንጂ። ዘንድሮም የአፍጥር ሰዓታት ላይ የተለመዱት የሮኬት ድምፆች በሰማዩ ላይ ከሚተፉት እሳት ጭምር ተሰምተው ታይተዋል። መሰሉሉ ቀጥሏል። የኢድ ሶላት ላይ የሚሆነው ይኸው ነው። በህይወት የተረፉ የጋዛ እስልምና እምነት ተከታዮች የጾም መፍቻ ቀናቸውን የሶላት ጸሎት በሰላም ማድረስ አልተቻላቸውም። ከፈራረሱ መስጂዶቻቸው ስር ሆነው የሶላት ስግደት ሲሰግዱ፣ ከፈጣሪ ሲገናኙ፣ ሰማዩ በሮኬት አረር እየታመሰ ነበር። በዚህም እንኳን ጾሙን ፈታለን ብለው ያልጨረሱ ከስልሳ 60 በላይ ፊልስጤማውያን በነፍስ ተሸኙ። ይህ የኢድ በዓልን እንኳን ፊልስጤማውያን መጠነኛ ሰላም ውስጥ ሆነው እንዳያሳልፉ የተደረገው የእስራኤል ጥቃት ሰሞንኛውንም የስምምነት ተስፋ ያከሰመ ተብሎለታል። ከሰሞኑ እስራኤል በፍልስጤም እያካሄደች የምትገኘውን ጥቃት ያስታግሳል የተባለለት አዲስ የተኩስ አቁም ስምምነትን ለመፈጸም ከጫፍ ደርሳለች የሚሉ ዘገባዎች ሲሰሙ ቆይተዋል። ይኸው ሐሳብ በአደራዳሪዎቹ ግብፅ፣ አሜሪካና ኳታር አማካኝነት ለሐማስ ቡድን ቀርቦለት ሐማስም ይሁንታውን ሰጥቶበት ነበረ። ስምምነቱ ተግባራዊ ሲሆን ቀጣዮቹ 50 ቀናት በጋዛ ሰማይ ላይ የሮኬት ድምፅ የማይሰማባቸው፣ ሐማስም በእጅ የሚገኙ እስራኤላውያን ታጋቾችን የሚለቅበት፣ እስራኤልም የሐማስ መሪዎችን ምንም የማትልበት ጊዜያት ይሆናሉ ተብሎ ተስፋ ተጥሎበት ነበረ። ግና እንደታሰበው አልሆነም። የግብፅና ኳታር አሸማጋይነትም ውጤቱ የሚዘልቅ አልመሰለም። እስራኤል ያለፉትን ሁለት ቀናት ጠንካራ የተባሉ የቦምብ ድብደባዎችን በጋዛ ምድር ላይ አጠናክራ ቀጠለች። ይባስ ብሎም የአሜሪካ ኳታርና ግብፅ አሸማጋይነት ለጊዜው ይቆይ፣ እኔም አልቀበለውም አለች። ከሐማስ ጋርም ቁጭ ብዬ የምደራደርበት ግዴታ የለብኝም ስትል አስረገጠች። ነገሩ ተረጋጋ ሲባል ይባስ ተጋጋመ። ሐማስ የግድ ትጥቁን ይፍታ ሲሉ ቆምጨጭ ያለ ትእዛዝ አዘል መልእክትን ኔታንያሁ አስተላለፉም። በተጨማሪም ሐማስ ጋዛን ለእኛ ያስረክብ ሲሉ ተደመጡ። ነገሩ በእርግጥም አስደንጋጭ ሆነ። እዚህ ንግግራቸው ላይ የጋዛ ምድር በከፍተኛ የሮኬት ድብደባ መታመሷ መቀጠሉ ሲታከልበት የጋዛን ነገር ኦሮማ ያስብላል። የዓለም እስልምና እምነት ተከታዮች የበዙቱ የትናንትናውን ዕለተ በዓል የአንድ ወር የጾም ቀናትን አጠናቀው ምስጋናቸውን ለፈጣሪያቸው ሲያቀርቡ በፍጹም ደስታና መረጋጋት ነበር። ነገር ግን ይህ ደስታ በፍልስጤማውያን ዘንድ አልሆነም። በዋነኛው የኢድ ሶላት ማድረሻ ሰዓት ላይ ከሰማይ የተምዘገዘጉ እሳት የሚተፉ የቦምብ ስብርባሪዎች የጋዛ ምድር አናወጡ። ከልጅ እስከ አዛውንት ከዘጋቢ እስከ ሰብአዊ እርዳታ ሰጪ ድረስ የዚህ ጥቃት ሰነባ ሆኑ። አልጀዚራ የዜና እስከ ወጣበት ሰዓት ድረስ 64 ንጹሐን መሞታቸውንና ከ14 በላይ ሌሎች የከፋ አካላይ ጉዳት እንደደረሰባቸው ዘግቧል። የደረሱበት ያልታወቀም አሉን ያለው የአልጀዚራው ጋዜጠኛ ታሪክ አቡ አዞም በጋዛ ዴራል ባላህ ተገኝቶ መጠለያ የነበሩ ትምህርት ቤቶች መውደማቸውን፣ የረመዳንና የኢድ በዓላት ለፍልስጤማዋን የበዓል ድባብነታቸው መጥፋቱን፣ ህፃናትና ታዳጊዎች በአሳዛኝ የስነ ልቦና መታወክ ውስጥ እንደሚገኙ ያየውን ዋቢ አድርጎ ዘግበዋል ይህ በዓል ሳይል አዘቦት በተከታታይ ወደ ፍልስጤም እየተተኮሱ የሚገኝ ቦምብ እስራኤል የመጀመሪያው የጋዛ ተኩስ አቁም ስምነት የጊዜ ገደብ መጠናቀቁን ተከትሎ እየፈጸመች የምትገኘው ስለመሆኑ ዘገባዎች ያሳያሉ። አንድ ሳምንት ባልሞላ ጊዜ ውስጥም እስራኤል ከዘጠኝ መቶ ያላነሱ ፍልስጤማውያንን ሕይወት አጥፍታለች። ሴቶችና ህጻናትን ጨምሮ እስካሁን 50 ሺ ገደማ ንጹሐን ፍልስጤማውያን በጋዛ ሕይወታቸው አልፏል። የጋዛ ሁለት ሶስተኛ ስፍራዎች ወደ ፍርስራሽነት ተቀይረዋል። በኢድ በዓል ለተፈጸመው ለዚህ ጥቃት እስራኤል ትክክለኛ እርምጃ እንደወሰደች እየተናገረች ሲሆን የመንግስታቱ ድርጅትና ሌሎችም ምንም አይነት አስተያየት ከመስጠት ተቆጥበዋል።